የእርግብ አሞራ እያለን ለምን እንዳለን በኋላ ነው የሚገባችሁ። ዛሬ ሞቅ ደመቅ ያለ አሪፍ ፕሮግራም ነው ያዘጋጀነው፣ በሚገባው በጣም ቆንጆ ፕሮግራም ነው ያዘጋጀነው። እንዴት ናችሁ ሳንላቸው፣ እሺ እንዴት ናችሁ ሀያ ሰላሳዎች አሪፍ ሳምንት እንዳለፈ ተስፋ እናደርጋለን። ያው አንተ ታስተውቃለ ወዝቦ ዞናል። ዛሬም አሪፍ ነገሮች አሉ። አዎ አሪፍ አሪፍ ነገሮች አሉ። ያው መግቢያችን ላይ እንግዲህ የእርግብ የእርግብ እያልን ነው የገባነው ነው። ስለዚህ በዛ ማወቅ ይቻላል። በጣም ቆንጆ ቆይታ እናደርጋለን። አብራችሁን ካላችሁ አሪፍ ጊዜ ነው የምታሳልፉት። እንደምታውቁት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። እኔ እሱን እንድትል ነበረ ዝም ያልችው ዝም ያልኩት። ስለዚህ እንግዲህ አብረን ነው የምንቆየው። እኔ ትራሳ ጽባና ጌታውን አሰፋ አብረናችሁ እንቆያለን። የትም እንዳትሄዱ፣ ምርጥ ምርጥ ፕሮግራሞች በ20 30 ተዘጋጅቷል። የእርግብ የእርግብ አሞራ ሃያ ሰላሳን እያያችሁ ነው የምትገኙት። እንግዲህ ሀሎ ብለን ገብተናል ከዛሬው እንግዳችን ጋር ተመልሻለሁ። እንደሰማችሁት እንዳያችሁት ቪዲዮውን እንግዳችን ማን እንደሆነ አውቃችኋል ብዬ ተስፋ አደርጋለሁ። ከሰሞኑ በጣም መነጋገሪያ ነበረች ለእግር ኳስ ባላት ፍቅርና እሷ የምትደግፈው ክለብ ሲያሸንፍ ባሳየችው ደስታ ብዙዎች መነጋገር ያድርገዋታል። ከዚህ ከስፖርት የመደገፍ ህይወቷ ውጭ ያለው ህይወቷ ደግሞ ብዙ ወጣቶችን የሚያስተምር ሁላችሁም እንዴ የምትሉበት አይነት ታሪክ ነው ያለው። ናሆሜት ሲሳይ ነው ያለችው አሎ የዋጫ ሴሌብሬሽን ነበረ። ቀድሞ መታጠብ አይመስልም። መብላቷን አስታጣቢዎቻችንን እያዘጋጀሁ ነው። አስታጣቢዎቻችንን የምንበላበትን ጊዜ እርግጠኞች የሆንን ከዛ ተዘጋጁ አይነት ነገር ነው። በቃ ልምበላው ነው ልምበላ ነው አምበላም ያላችሁ ሰዎች እጅ ለማስታጠብ ተዘጋጁ። ድምፅሽ ተመለሰ ማለት ነው። ምን ያህል ጊዜ ፈጀበት? ተዘግቶ በእውነት ተዘግቶ መሳቅ ስፈልግ እያመመሽ፣ ምን ዐይነት ነበር በኢትዮጵያ ታውቃላችሁ የሊቨርፑል ደጋፊዎች በብዛት የሉም ምናምን ተብለው ነው የሚወራው። እና ኢቨንቱን ስናዘጋጅ ሪስክ ወስደን ነው ያዘጋጀ ነው። ሰው ላይ መጣ ይችላል፣ አስር ናችሁ ያ ናችሁ ምናምን፣ ሪስክ ወስደን ነው ያዘጋጀ ነው። ስፖንሰር የለም ጀስት ብለክ። በእኛ ጊዜ የተደረገ ገድል ስለነበረ መዘከር ነበረበት። ሶ በቃ አንድም ሰው ይምጣ ሁለትም ሰው ይምጣ፣ ያንም ያክል አዳራሽ ተከራየን። ብቻ ኢቨንቱ ተዘጋጀ በዛ ሁሉ ሳክሪፋይስ። ከዛ አልቅሽ ያለው በዚህ አጋጣሚ በጣም ደስተኛ ነበርኩ። በጣም ነው ፕራውድ ንኩባቸው። በቃ አንኤክስፔክተድ ነው ደስታው። ደስ ይላል። ምንድን ነው ከዛ በኋላ የሰማሽ ውስቲ ንገሪ። ስለንቺ አንተ ዱርጌው እና አንተ ናሆም ወመቴው ምናምን እንደዚህ ናሆም ናሆም ነው የሚሉት። አንተ ናሆም ወመቴው ምናምን ጎረምሳው ብሮ ምናምን ላይክ ጻጉሪ ቪዲዮ ስትሰራ ይሄ ልጅ በቀደም ታዝሎ ሲጨፍር ኖ በጣም ነው ዝናና ነው ምዝናና ባይዘው በጣም እኔ እንደ በቀደም ሳስሎ፣ ከዛ ደ ኔክስት ደይ አንድ ቪዲዮ ፖስት አደረኩኝ። አንድ ጓደኛ ቤት አስመርቅ ነበረ ከዛ የሺ ፎን ቀሚስ ነው እና አደረኩ ብቻ ላይክ ሜካፕ ባለሁት ቀሚስ አድርገሽ ምና አረ በኋላ ታምታችኝ በእግዚአብሔር በሁለቱም ነው ለዛ ሜ ለመነሽ አረ ባላ አታምታች እግዚአብሔር ፍሬ በጣም ነው የሚጥለኝ። ደሞ አልጸፀትም። ያለሽ እኮ በንጋታው ሌላ ቪዲዮ አይቼ ድምፄን አረለም ገና ስንት ነገር ካጠፋው እንኳን አላጠፋውም። የኔ ስኬት ምን መሰለ በማደርገው ነገር በዙሪያ ያሉትን ሰዎች አለመረበሽ ገባት ትልቁ ሰክሰሴ እና ይሄ ቪዲዮ እንደተለቀቀ እናቴ ጋር ደወልኩት ምናምን ስለባይ ጉሮሮሽ እንዳይሰነጠቅ እኔና ቄቤ በጣም የተጠጫ ኦ ይዛ ኖርማል አልኩኝ። በዙሪያ ያለውን ሰው አይረብሽም። አንዳንድ ሰዎች እነሱ ለእነሱ እንደማትመች ስትሆን፣ ወይ እነሱ እንደሚፈልጉት ካልሆንክ ልክ አይደለህም ማለት ነው። ለእነሱ ያልተመቸ ጠባይ ካለ ልክ ማለት ስህተት ተሳስተሃል ማለት ነው ሰኔ መሬት ስተት ላይሆን ይችላል ስተት ላይሆን ይችላል፣ ግን ለነሱ ካልተመቸ ስተት ነህ። እኔ መሬት አይደለም ውሃም አይደለም ለሁሉም ሰው የምስማማው ገባቅ ሁሉንም ሰው ማስደሰት አልችልም። ማለት ለጾታ ተብሎ የተቀመጠ ነገር የለውም። ጨዋታ ሁሉም የሚያዩበት የሚዝናናበት ነው፣ እንደ ስሜቱ ነው። ይህንን በጣም እንደውም ሌሎች የሴቶች ደጋፊዎች ማህበር ብታቋቋሚና ብትጀምር አሪፍ። ስንት ዓመት ዋንጫ ሳታገኝ ባይዘበይ 30 ምናምን አመት ቆይተናል፣ ሳታገኝ በኋላ ነው ላይ በልተን ራባችንን ካስታገሰን በኋላ ድጋሚ በላ ድጋሚ ነው። በነገራችን ላይ አሁን ማወቅ ያለባችሁ ነገር ሁለት ተቃራኒ ሰው ነው እዚህ ጋር ያለው ስለኳስ በደንብ የሚያውቅና ምንም የማያውቅ እና ምንም በቃ አሁን አስራ ዘጠኝ ሃያ ላይ በልተናል። ምናምን ስትኝ ራሱ ከአንቺ ነው እየሰማ ያለሁት እና እንኳን ደስ አላችሁ እና እናመሰግናለን። የሊቨርፑል ደጋፊዎች ሎያል ናችሁ ትባላላችሁ። ኔቨር እኮ አሁን ሎያሊቲያችሁ ከፈላችሁ ነው የሚባለው። ኳስ ውለታዋን ከፈለች። አንድ ሁለት፣ ሶስት፣ አራት፣ አምስት ሰው አለ እዚህ ውስጥ የማንቸስተር እጃችሁ ነው እሱ። አራት ማንቸስተር፣ አርሰናል አንተ አንስራዊ አንድ አርሰናል አራት ማንቸስተር ከተናገርኩት ማለት እዚህ ጋር አሁን እንደዚህ ሁሉም ጨጓራቸው እየተቃጠለ ነው እየሰሙሽ ያሉት። በደንብ ስሙ ሻምፒዮንማን። የኳስ ብሽሽቅ የሚባለው ነገር ጥሩ እኮ ነው፣ ትንሽ ያነቃቃል። ነገር ግን ከመስመር ሲወጣ አሁን እያየሁ ያለሁት ፐርሰናሊ ሲሆን ወይስ በጣም ነው የሚያስጠላው። ግን አሁን ይሄ ፐርሰናል አይደለም የእናንተ አይ ቲንክ የሚባሉ ስኳድ አለ መሰለኝ የተለያየ ደጋፊ ይሆናችሁ፣ ነገር ግን ጓደኛ ይሆናችሁ እነሱን አያለውኝ እና በኳስ እስከ ጥግ ነው የምትበሻሸቁት፣ ፐርሰናል ስድብ ምናምን አልሰማም። ይሄ ብዙ የምናያቸው የምንወቅሳቸው አይደረጉ ብለን የምናስባቸው ነገሮች አታደርጉ። እንደውም ላይክ የእነሱ ኮምፒቲሽን ነው ኳስ፣ እንዳያደረገኝ እንደዛ፣ እየተጨቃጨቃችሁ ስትገናኙ ፍቅር ናችሁ ማለት ነው እንዲህ በጣም ፈጥኖ ደራሾች ናቸው። በጣም ፈጥኖ ደራሾች በጣም ፈጥኖ ደራሽላቸው። እኔ አይተኸኛል፣ ኤነርጂ ለኳስ ያለኝ ፍቅር ምናምን አይተኸኛል። ግን በደረጃ አስቀምጭ ብትለኝ ምናልባት ሰባተኛ ወይ ስምንተኛ ነው የማስቀምጠው። የዘር ቀለሜን አይነካም እኔ ነኝ የማውቃቸው። ወደ ሪያሊቲ ስንሄድ ደስ ስለሚለኝ ነው የምደግፈው። ገባክ እዚህ ጋር የምሰድበው ያርሰናል ወይ ደግሞ የማንችስተር ናይትን ደጋፊ ነገ የሆነ ነገር ቢሆን ኧረ ዛሬ እኮ እንዲሆንኩኝ እምላቸው እነሱ ነው። እና የእነሱን ቀይ መስመር ማለፍ አልፈልግም። እዛ ጋር ያለው እዛ ጋር ያለው ሊቨርፑል ለመጠበቅ አልፈልግም። በጣም በጣም ልጅ እያለሽ የተሰጣ ካልሲ አታልፊም። ካልሲ ደብቁ ነው ይሄ። ካልሲ አውርጄ ኳስ እሰራለሁ። ኳሱን ተጫውቼ ማታ ካልሲውን ይዤው ከገባው ስለሚታወቅ ኳስ እንደሰራሁበት ስለሚታወቅ ወይ ገረፋለሁ፣ ኦር ሰምቲንግ እናቴ ከሰው ጋር ትጣላለች። ምንድን ነው ማድረገው? ወይ ኳሱን እጥለዋለሁ፣ ወይ ለሰው ሰጥቼ ነው እመጣው። ዘ ኔክስት ዴይ አይታወቅ። ከዛ ዘ ኔክስት ዴይ ደግሞ ሌላ ኳስ መስራት ይኖርብኛል። ከዛ ድጋሚ ካልሲ አሳርቃለሁ። ካልሲ ስታይ ይሄ እኮ አሪፍ ነበር እያሽ መራቅ ምት እንዴት እንደምጎመጅ፣ ረዥም ካልሲ በቃ በጣም ደስ የሚል ካልሲ በቃ ዋው ነው የተሳካልኝ ይመስለኛል። የካልሲ ፍቅር እና ትጫዎች ነበር እየሰራሽ በጣም እና በጣም ነው ፕራውድ የሚያደርጉብኝ የሰፈር ልጆች። ካልሲ ይዤ ሁሌ ሜዳ፣ ሁሌ ደግሞ ለካልሲ እግር ኳስ ተጫዋች መስራት ነበረብኝ። ቶሎ ገንዘብ የሚያስገኝ ፕሮሰስ የሌለው ነገር ብቻ ጊዜ አልነበረኝም፣ ፕሮሰስ የምደረግበት እንጂ ያ ደግሞ ትንሽ ረጅም ፕሮሰስ ይፈልጋል፣ ዴዲኬሽንም በጣም ይፈልጋል። እና እኔ ደግሞ እንደዚህ አይነት መዳፍ ላይ አይደለም ያለው ያደግኩትኝም መኖረውም ሰጥሎ ተፍተፍ ብዬ ገንዘብ ምናምን የማገኝበት ነው እንጂ እንጂ ፓሽኑ ነበረች እግር ኳስ ተጫዋች ለሞ። አሁን ምን አደረግን መሰለሽ? ፎቶ አዘጋጅተዋል ዳይሬክተሮቻችን፣ እና እግር ኳስ ተጫዋች እያየን እንለይ እስቲ ምን ያህል ከመቼ ጀምሮ ነው መደገፍ የጀመረችው? ሩቅ ናቸው እነሱ። ከሆነ ያዘጋጁት አንዱ ሁሉም አልመለስም። ሆን ብለው ነው። አይ ከሁሉም ነው፣ ከሁሉም ነው የነካኩት። ስለዚህ ያው እስቲ እኔን ለመታዘብ ተዘጋጁ። አንዳንድ ነው አዎ፣ አንዳንድ ነው። ለእኔ ስጠኝ። በጣም ቀላል ስለሆነ ቴዲ አፍሮ በለው እኮ በቃ። ለእኔ ዴቪድ ቤክ ነው። እንዳታጨበጨብ ችግር ነው

አራለ ፕሮኖስ ማድረግ ስለሚከብደኝ ነው። እሺ፣ የሆነ ታሪኳን ንገሪኝ ነው። ሊቨርፑል ተጫዋች ነች። እኔና እናንተ ዘመድ ናችሁ። ነው። እሺ፣ የሴት ተጫዋች ካፕቴናች ነች። እሺ፣ የሆነ ቀን መንገድ ላይ አየኋት መሰለኝ ገላም ጠኛለ እኔም አልመልስም። እንዴ ማርታ! ኦ ማይ ጋድ! እንዴ ማርታ ነው ማውቅ አለብን። ኮስተር ብሎ ያውቃታለሁ በጣም ታዋቂ እኮ ሰው። ስሟን ነው እንጂ ማውቀው በአካል እንደዚህ ያላዩ ወይ ማሊያ ለብሰዋት ቢሆን ማርታ እኮ በሴቶች በጣም የታወቀች ተጫዋች ነች። እሺ፣ ማነው ቆይ ቆይ በደንብ አቅርበልኝ፣ ፊቱን። አዎ አውቀዋለሁ፣ ግን ቆይ አንቺ ታውቂዋለሽ እኮ። አውቀዋለሁ፣ ስሙን አውቀዋለሁ። እኔ ማለት ነው እየተፈተንኩ ያለሁት ሮናልዲኒዮ። ከእና አባታቸው እሷ ትጥራቸው

ገን ሎምወትውለእ ግን አንድ መጠየቅ ያለብኝ ጥያቄ አለ። ፍቅረኛ አለሽ? ከዛ ምን ልጠይቅ እንደሆነ ታውቂዋለሽ። መቼም አሁን ነገ ፍቅረኛ ሲመጣ ከሚቀመጡት ሊስቶች ውስጥ የመጀመሪያው ኳስ ማየት አለበት። ኳስ አየህ አላየህም ይሄ ኢንተ ክራይቴሪያ አይሆንም። ችግር የለብሽ። ኢማጂን አክብሮኝ ሰፖርት እያደረገኝ በጣም ይሄ ማቹርድ የሆነ ሰው ላይክ እንደዚህ አይነት ሰው ኳስ አለ ይም ላይክ ያኔ ያክል ህፃን አይደል። ያው በላይፍ የራሱ ሰባተኛ ነው እያልሽኝ አልኮ ላይክ ኳስማያ ሰው ታገባች? አገባለሁ። ስለዚህ ተስፋ አለው ማለት ነው። ኳስ ማይም ሰው ቢሆን አሁን የለኝም ስላልሽ ተስፋ አለን። እሺ አይዞን አይዞን። አሁን ከኳሱ ውጪ ያለችውን ናሆሜት ደግሞ እስቲ ሊያት በደንብ በጣም በጣም ነው የገረመኝ። እኔ ስለ አንቺ ሳቅ፣ ኳስ ላይ፣ ሶሻል ሚዲያ ላይ የምናያት ናሆሜት፣ ከዛ የግል ታሪኳን ወጣትነቷን፣ ህይወቷን ሳይ ዋት ነው ያልኩት። እና ብዙዎቻችሁ እንደምትደነቁ እርግጠኛ ነኝ። ሊስትሮ ነበርሽ፣ በጣም ብዙ ስራ ሰርተሻል። እስቲ ምን ምን ሰራሽ ንገሪ። ሊስትሮ አንድ ሊስትሮ አንድ ነው እሱ እንደውም፣ ሰዓት ስለማይሻማኝ ከትምህርት መጥቼ መስራት ስለምችለው ማለት። ከዛ ስኳር ድንች ይጠናል፣ ፍራፍሬ፣ ስኳር ድንች ስኳር ድንች ይቀቀልና ዩኒቨርሲቲ በር ላይ ይሸጣል፣ ለተማሪዎች ይሸጥ ነበር። እሱ አለ። እናቴ ብቅል ትቆላ ነበር፣ ምናምን ሰዓት እሰራ ነበር። ሰዓት ምን ሰዓት የእጅ ሰዓት የተበላሸ እው ይሰራ ነበር አትክልት ምናምን ታዞሪ ነበር ፍራፍሬ ያዞራለሁ አቴክ አጭር ሆኜ የቀረውት በዛ ይመስለኛል በመዘብዘፍ እንሸከምና ሩቅ ነው ከዛ ይዘምተ ምናም ዩኒቨርሲቲ በረጋ ንሸጥ ዩኒቨርሲቲ ተማሪዎች ውስጥ ይላሉ ሲያዩኝ ምናምን አም ሶ ፕራውድ ኦፍ ዩ ምናምን የሚሉኝ ልጆች ሙዚ የሸጥኩላቸው ምናምን በዚህ አጋጣሚ ታልፏል ምን አይነት ህይወት ነው እንደዚህ አይነት ስራዎች እንድትሞክር ያደረገች እኔ ምን አይነት ሰው መሰልኩ? አባቴ የሌላቸው፣ አባቴ የሌለን የድሃ ልጅ ሴት የመጀመሪያ ልጅ የድሃ ሴት የመጀመሪያ ልጅ ላይ ሪስፖንሲብሊውን እንድታስበው ነው እንደዚህ አድርጌ ብናገር። የመጀመሪያ ልጅ ስንት አሉ? ከአንቺ በታች ሁለት አሉ። ሁለት አሁን ሶስት የመጀመሪያ ልጅ ሆነ፣ ከዛ የድሃ ልጅ ሆነ፣ ከዛ አባት ሳይኖርህ ከዛ በጣም ስትራግል ነው ሽሚስ፣ ከእናትህ የሚወጣውን የእያንዳንዱን የሚለውን የችግር ድምፅ አንተ ነህ መጀመሪያ የምትሰማው። ሁለተኛ እናት ነች ማለት በቃ አንተ ነህ ቀድመህ የምትሰማው። ገባክ ሰው? የእኔ ምቾት አያሳስበኝም። ለኔ ትልቁ ስኬቴ ቅድም እንደነገርኩ ልክ ቤት ስገባ ከታናናሾች እየተጫወቱ ነው የሳቁ እንዳገኛቸው ነው ፈልገው እናቴ ኦር ሳምቲንግ ፈገግ ብሎ እንዳይ ሶ አዛተ ምንም ስሪት ላይ ይሰራለም ብቻ ገንዘብ ይኖረው ገባ በጣም ብዙ ስራ ሰርቻለሁ። ላይክ አሁን ፕራውድ የሚያደርገኝ ነገር ያኔ ጫማ ምናምን የሚያስጠርጉኝ ሰዎች ወይ ደግሞ ኤርጌንዶ ጫማ ሸምሰዴን ይባል ሰው እያለ እሱ ወደ ገበያ ይዞ ሲሄድ ተሸክሜ ምናምን ወስድለታለሁ። ከዛ ደግሞ ስመለስ እቃይ ይዤ እመጣለሁ ምናምን ብቻ በእኔ ዙሪያ ያለ ሰዎች ያቀኛል። ቁምጣ የለብሽ ስተጋ አሁን መጨረሻ የሰራሽው መስተንግዶ ነው ክለብ? አዎ ትልቁ ሌክዥሪው ስራዬ ነው ባይ የቅርብ ነው አይደል? ከአምስት ወር በፊት ብጠይቀኝ እሱ ነበር የምሰራው። እና ትልቁ ሌክዥሪው የተመቻቸልኝ ስራ እሱ ነው። ከባድ የሚባሉ ችግሮች፣ የችግር ጊዜያቶቹን ንገሪኝ። እናቴ የሰው ቤት እንጀራ ተጋግር ነበረ እና በደሞዝ አይደለም ተጋግረው እንጀራ ስትጋግር ሁለት እንጀራ ይሰጣታል። ከዛ ያን እንጀራ ምታ ለኛ ነው የምትሰጠን አትበላም። ከዛ እንጀራ ጋግራ ትመጣና ጠዋት 12 ሰዓት ትሄድና ብቅል ትቆላለች በደንብ በሳር የብቅል ለእንትን ለጠላ ሲሆን ያራል እንት ማለት አለበት ሰው ትንሽ ወደ መሀል ገባ ሲል እንዲበላ ሲሆን ትቀንስና አሽታ ይዛል ትመጣለች። ለኛ አትበላም ሰውም ከዛ የሆነ ቀን ታመመች ታመመች በቃ ታመመች። ስትል ደም ነው የሚያስተፋትና ምግብ አልበላችው። ሐኪም ቤት ሄደን መድኃኒት አንድ ቅድስት የምትባለ ዩኒቨርሲቲ ተማሪ ነች ያዳማ ልጅ ነች ና መድኃኒቱን ከእሷ ብር ጠይቄ ገዛሁላትና ምግብ መብላት አለባት ምናምን ነገር ተባለ። መድኃኒቱን ገዝቼ አደሴም ይሄ እንዴት ነው ዝግትግት የሚልብን ነገር የለም ላይክ መድኃኒቱን ገዝቼ ያለኩ መድኃኒቱን ማውጣት ትችላለች፣ ግን ምግብ መብላት አለባት። የምግብ ብር አልነበረኝም። ላይክ ልጅ ነኝ፣ መማር ፈልጋለሁ። በጣም ጎበዝ ተማሪ ነኝ። ኦ በጣም እንደዚህ በጣም ኦ ጀግና ተማሪ፣ የደረጃ የደረጃ ተማሪ ግን እሱ እሱ ነገር አያገቡም። እኛ ቤት እንዴት ነው ታዲያ ከትምህርትሽ ጋር የምትሆኝ? ግማሽ ቀን እማራለሁ፣ አንዳንዴ ይቀራለሁ። አሁን አልፏል። በጣም ደስ የሚለው ነገር እንደዚህ ለፍተሽ እነዚህን ሁሉ ስራዎች ሰርተሽ ላብሽ መና አልቀረም። ለእናትሽ ቤት ሰርተሻል፣ ጊቢ ቤት ለዛው አጭር እዚህ ደርሰሻል፣ አሳክተሻዋል። ያ ያለፈ

ወርክ ሃርድ በቃ ሰራችሁ ይናገር፣ እንደዛ ብዬ አሁን ላይ ግን ለማንም ሰው ደረቴን ነፍቼ መናገር እችላለሁ። ገባ ለራሴ ክሬዲት በጣም መስጠት እፈልጋለሁ። ሶሻል ሚዲያውን ብትል ሶሻል ሚዲያ የሚፈልገውን ነገር ነው፣ ለሶሻል ሚዲያ የሚያስፈልገውን ነገር ነው የሚሰጠው። ገባ የኔ ስለ እኔ ፕራይቬት ማንም ሰው ያቅ፣ አንቺ ማካፈል የፈለግሽውን ብቻ ኧረ፣ በጭማሽ እኔ ማለት ይሄ ሁሉ ስራ እንዴት ነው እንደዚህ ወጣት በሆነች ልጅ ቀኑ እንዴት በቃሽ? ነው ጥያቄ በጊዜ ነው። እና በስንት ዓመትሽ ነው ስራ የጀመርሽው? ገንዘብ ነበረኝ እኔ ዩኒፎርሜን ራሴን ነው ማሳፋይ ነበር። አሁን ስንት ሆነ ማለት ነው? ቅድም ጀምሬው ነበር ማስላት። 14 ዓመት ስራ ከጀመር የጃንሆ እየወረዱ ጊዜ ነው። እሺ ከዛ ምንድን ነው አሁን ይነገራል አይነገርም? ኧረ በስንት ዓመት ማለት ነው? በ12 ዓመት ነው ይሄ ሁሉ በ13 ዓመት ነው ይሄ ሁሉ ነገር የተፈጠረው። ዋው በጊዜ ነው ችግር እንደዚህ ያስፈንጥረው ያስወጣል አንቺ በነበርሽበት በከባድ ሲዌሽን ውስጥ የነበረ ያለች ወጣት ትኖራለች ምንድን ነው ማለት የምትፈልጊ እሷን ማለት የምትፈልጊ አንድ ነገር በያት ብልሽ ቆንጅትዬ ይለ ነገ ላንቺ ሲል አይደለም ዛሬ ላንተ ሲል አይደለም የሚያልፈው ላንቺ ሲል አይደለም ዛሬ የሚያልፈው ነገ መተካት ስላለበት ዛሬ ግዴታ ያልፍ ግዴታ ለሚያልፍ ዛሬ ሆልዳውን በደንብ አስቢ ከዛ ፈጣሪሽ ጋር በጣም አታቹኝ። እንደነገርኩሽ ወርክ ሃርድ የተገኘውን ስራ ስር የተገለጥሽ መጽሐፍ አቱኝ ሁሉም ሰው አንብቡ አንቺ ላይ አስተያየት እንዳይሰጥ ኪፕ ዩ ፕራይቬት ላይፍሽ ፕራይቬት አድርጊ። ከዛ በቃ አላማ አይኖርሽ አላማ ካለሽ ለመኖርም ትጓጋል። እስኪ ነገ በጣም ትጓቀ ነገ ይሄን ባደርገው ቀኑ እያቀረብከው የአላማ መድረሻ እያቀረብከው ስለሚመስልህ አላማ አይኖራችሁ። አላማ ሳይኖር እግረ መንገድን የምትኖር ከሆነ

ስለመጣሽ ብዙ ወጣቶች በአንቺ ስለተነቃቁ፣ እንዲም ለካ ሆኝ ማለፍ እችላለሁ፣ እንዲም ለካ ሆኝ መቆም እችላለሁ የሚለውን ነገር ስላሳየሽልን በጣም እናመሰግናለን። አክባሪዎችሽ ነን። ሀያ ሰላሳ ነው እያያችሁ የምትገኙት። ዛሬ ናሆሜት ከኛ ጋር ነበረች። በጣም አሪፍ ቆይታ አድርገናል። እንግዲህ እናንተም እንደተማራችሁበት ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። አሁንም እንቀጥላለን አብራችሁ ነው